ሰላም ጤና ይስጥልኝ። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት መታሰቢያ ቀን በሰላም አደረሳችሁ እያልኩኝ ለዕለቱ ያዘጋጀናቸው አዳዲስ ወቅታዊና ትኩስ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከእኛ ጋር እንድትቆዩ ከወዲሁ አክብሮት እጋብዛለሁ። በቀዳሚነት የምናየው መረጃ በአቶ ጌታቸው ረዳ የሚመራው የሕወሓት ማዕከላዊ ኮሚቴ በኢትዮጵያ ምርጫ ቦርድ ሕግ መሰረት ጉባኤ ለማካሄድ ለአባሎቹ ጥሪ አቀረበ። በአቶ ጌታቸው ረዳ የሚመራው የሕወሓት ማዕከላዊ ኮሚቴ ሚያዝያ 9 2017 ዓ ም ባወጣው መግለጫ በኢትዮጵያ ምርጫ ቦርድ ሕግና አገባብ መሰረት እንዲሁም የኢትዮጵያ ምርጫ ቦርድ የሰጠው ቀነ ገደብ ሳያልቅ ጉባኤ ለማካሄድ ለአባሎቹ ጥሪ አቅርበዋል። ለታሪካዊ ፓርቲያችን ህልውና ስንል ታሪካዊ ውሳኔ ንስጥ ያለው በመግለጫው እንደሚታወቀው አስራ አራተኛው ህገ ወጥ ጉባኤ እየተባለ የሚጠራውና የተወሰነው የፓርቲው አመራር አካል አደረጉኝ የሚለው በትግራይ በተለይም በህወሓት ታይቶ የማይታወቅ የፖለቲካ ሁኔታ እንዲፈጠር ያደረገ ሲሆን በመጀመሪያ ደረጃ ይህ የነደብረ ጼን ቡድን ጉባኤው እንዲያካሄድ ሲወስን በፓርቲያችን በመላው ህዝባችንና በመጪው የትግራይ ትውልድ እጣፈንታ ላይ አደገኛ ተጽዕኖና መዘዝ እንደሚያስከትል ገምተን መደምደሚያ ላይ ደርሰናል። ዞኖች እንደ ዞን በአጠቃላይ ያልተሳተፉበት፣ ቁጥራቸው ቀላል የማይባሉ ወረዳዎች ያልተገኙበት፣ የማዕከላዊ ኮሚቴው ግማሹ ስልጣን ውድቅ የተደረገበት፣ የቁጥጥር ኮሚሽኑና የቀድሞ ማዕከላዊ ኮሚቴ አባላት የተቃወሙ ተቃውሞት ፖለቲካዊና ህጋዊ ጉዳዮች ከፌዴራል መንግስትና ከኢትዮጵያ ምርጫ ቦርድ ጋር የተጣሉበት ጉባኤው በተበታተነና የዲሞክራሲያዊ በሆነ መንገድ የተካሄደ በመሆኑ የኛ ተቃውሞ በቂ ምክንያት ያለውና በታሪካችን ውስጥ ካሉት ደፋር የፖለቲካ ትግሎች አንዱ ነው። በአንድነት ቆመን ህዝባችንን መርተን ከስደትና ከስቃይ ባዳን ባለመቻላችን ሀዘናችን ማብቂያ ያለው ያለ ሲሆን አክሎም የኛ ማዕከላዊ ኮሚቴ በእንደዚህ አይነት መጥፎ ክስተትና የጨለማ ታሪክ ላይ ተወያይቷል። የውይይቱ መነሻ የዚህ ፓርቲ መፍረስ የሚፈልግ የውስጥ ኃይል እንዳለ ሁሉ የውጭ ኃይል መኖሩም ቆም ብሎ ማሰብ ያስፈልጋል። ስለሆነም ከዚህ ቀደም የሚመለከታቸው የፌዴራል መስሪያ ቤቶች ባወጡት የፓርቲ ህጋዊነትና ህልውና ላይ ጥያቄ የሚያነሱና የህዝባችንን መሰረታዊ ፍላጎት የሚቃረነው ድንጋጌዎች መሰረት የተለስ የውሳኔ ለመስጠት ተገደናል። ውሳኔውም የተላለፈው ህዝባችንን በተደጋጋሚ በተጠየቀው መሰረት እኛን ጨምሮ ብዙ የፓርቲያችን አባላት በጠየቀው መሰረት ለታመነን ህዝብ ስንል በተለይም የኢትዮጵያ ምርጫ ቦርድ ከተሰጠው የጊዜ ገደብ በፊት ትግራይንና ህዝባችንን ባሳተፈ መልኩ ጉባኤ ለማካሄድ ነው። የትግል አቅጣጫችንን ገልጸን፣ ልዩነቶቻችን ወደ ጎን በመተው መድረኩ የሚፈልገውን ታሪካዊ ውሳኔ ወስነን ፓርቲያችንን ካጋረጠው የጥፋት አደጋ ለመታደግ ያለንን ፍላጎትና ቁርጠኝነት ገልጸናል። አለበለዚያ ግን ህገወጥ ስብሰባውን ያካሄደው ቡድን ለፓርቲው መጥፋት ብቸኛ ተጠያቂው ነው ብለዋል። በተያያዘ ዜና በነደብረጽዮን የሚመራው ህወሓት በበኩሉ ዛሬ ባወጣው መግለጫ የአፍሪካ ህብረት ፓነል እንዲሁም የዓለም ማህበረሰብ አሁን ባለው አጠቃላይ የፕሪቶሪያ ስምነት አፈጻጸም ጉዳይ በአስቸኳይ ተሰብስቦ ውይይት እንዲያካሄድ ጥሪ አቅርቧል። በተለያዩ እርከኖች የሚገኙ የትግራይ ሰራዊት አዛዞች ብዙ እግረኛ ወታደሮችን አስከትለው ነጻ ወደ ወጣው መሬት እየተቀላቀሉ ይገኛሉ። የሕወሓትን ስርዓት ከስሩ ለመንቀል በርካታ የትግራይ ተወላጆች ወደ ሐራ መሬት ተብሎ የሚጠራው አካባቢ ወርደው እየታገሉ እንደሆነ የሚታወቅ ሲሆን ሐራ መሬት በሚባለው የሚገኙ የትግራይን ህዝብ ከሕወሓት አምባገነናዊ ስርዓት ነጻ እናወጣለን ብለው ለመታገል በረሃ የወረዱት ታጋዮችም የደሞዝ ክፍያ እንደተጀመረም ታውቀዋል። በርካታ በተለያዩ እርከኖች የሚገኙ የትግራይ ሰራዊት አዛዦች ብዙ እግረኛ ወታደሮችን አስከትለው ነፃ ወደ ወጣው ሐራ መሬት ሕወሓትን ለመታገል እየተቀላቀሉ ይገኛሉ። ወደ ሐራ መሬት የወረዱት እነዚህ አካላት የትግራይን ህዝብ ከሕወሓት አገዛዝ ላንዴና ለመጨረሻ ጊዜ ነፃ ለማውጣት ቆርጠው ለመታገል እንደተነሱም እየገለጹ ይገኛሉ። አልሸባብ የሶማሌን ቁልፍ ከተማን መቆጣጠሩን ተከትሎ የአሜሪካና ሶማሌ ጦር የአየር ድብደባ ፈጸሙ። የሶማሊያው ታጣቂ ቡድን አልሸባብ ቁልፍ አካባቢዎችን ለመቆጣጠር የሚያደርጉትን ጥረት ተከትሎ በተደረገው ውጊያ አሜሪካና ሶማሊያ በታጣቂ ቡድን ላይ የአየር ድብደባ መፈጸማቸው የሶማሊያ መንግስት አስታወቀ። ከዋና ከተማይቱ መቃዲሾ በስተሰሜን በምትገኘው አዳነን ያባል ላይ በሚገባ የተቀናጀ የአየር ጥቃት የተፈጸመው አልሸባብ ከተማይቱን ከወረረ ከሰዓታት በኋላ ነው። አልሸባብ ከተማይቱን ሲቆጣጠር ለወታደራዊ ዘመቻ ቁልፍ ማስጀመሪያ ለማድረግ ማቀዱ ተነግሮ ነበር። የሶማሊያ ማስታወቂያ ሚኒስተር መስሪያ ቤት በኤክስ ገጹ ላይ ባወጣው መግለጫ በአየር ጥቃቱ ከተገደሉት አስራ ሁለት ታጣቂዎች መካከል የታጣቂው ቡድን አልሸባብ ከፍተኛ ተዋጊዎች እንደሚገኙበትም ተናግረዋል። አልሸባብ ባለፈው ወር በፕሬዝዳንት ሐሰን ሼክ መሐመድ አጃቢ መኪኖች ላይ ያነጣጠረ ጥቃት መፈጸሙ ይታወሳል። የታጣቂ ቡድኑ በተደጋጋሚ የፈጸማቸው ጥቃቶች የሚከታተሉት በሶማሊያ የታጣቂ ቡድኖች እንቅስቃሴ ዳግም ሊያንሰራራ ይችላል የሚል ፍርሃታቸውም ገልጸዋል። በደቡብና መካከለኛው ሶማሊያ ሰፊ አካባቢዎችን የሚቆጣጠረው አልሸባብ ከመንግስት ጋር ለሀያ ዓመታት ያህል ሲዋጋ ቆይቷል። ታጣቂ ቡድኑ የሶማሊያ ፌዴራል መንግስትን በኃይል በማስወገድ እስላማዊ መንግስት ለመመስረትም ይፈልጋል። በአፍሪካ ሕብረት የሚመራው የሰላም አስከባሪ ኃይል እንደ አውሮፓውያን አቆጣጠር በ2022 እና 2023 ታጣቂ ቡድኑ እንዲሸነፍና ከማጥቃት ይልቅ መከላከል ላይ እንዲያተኩር አድርጎ ነበር። ቡድኑ በርካታ ተከታታይ ወታደራዊ ጥቃቶች ቢፈጸምበትም አሁንም በሶማሊያ ትልቅ ስጋት ሆኖ ቀጥሏል። የሶማሌ መንግስት ግን ቡድኑ ተዳክሟል ሲል ያስተባብላል። ረቡዕ ረፋድ ላይ የሶማሊያ መከላከያና የአሜሪካ አፍሪካ ኮማንድ አፍሪኮም የፈጸሙት የአየር ድብደባ በታጣቂዎቹ የሚፈጠረውን ስጋት ለማስወገድ ያለመሆኑን የማስታወቂያ ሚኒስተሩ አስታውቋል። በጥቃቱ ታጣቂዎቹ እንደ መሰብሰቢያና ምሽግ ይጠቀሙበት የነበረው ስፍራ ተመተዋል ካሉ በኋላ ከምንም በላይ በሰላማዊ ሰዎች ላይ ጉዳት አልደረሰም ብለዋል። በመካከለኛው ሸበሌ ክልል የሚገኘው አዳን ያባል እንደ ኤሮፓያን አቆጣጠር በ2016 በአልሸባብ ቁጥጥር ስር ከዋለ በኋላ የፌዴራል መንግስቱ ጦር በ2022 መልሶ ይዞታል። ሮብ ዕለት የአልሸባብ ተዋጊዎች ከተማይቱን ከወረሩ በኋላ በማለዳ ከባድ ውጊያ መቀስቀሱም ተነግረዋል። በኋላም ቡድኑ ከተማዋን በቁጥጥር ስር መዋሉን የገለጸ ሲሆን ሁለት የአካባቢ ነዋሪዎች ለኤኤፍፒ የዜና ወኪል አልሸባብ አዳነኒ ያባልን መቆጣጠራቸውን አረጋግጠዋል። በአሁኑ ወቅት ከተማዋን በማን ቁጥጥር ስር እንደሆነች መንግስት በመግለጫው ያለው ነገር የለም ፕሬዚዳንት ሀሰን ሼክ መሀመድ ባለፈው ወር ከተማዋን የጎበኙ ሲሆን የጦር አዛዦችን አግኝተው ታጣቂዎችን ለመዋጋት አካባቢው ያለውን ስትራቴጂካዊ ፋይዳ ጠቁመው ነበር። በሌላ ዜና የብሔራዊ ጦር ኃይል ሐሙስ ዕለት በባይዶዋ ከተማ አቅራቢያ በሚገኝ የጦር ሰፈር ላይ ጥቃት ለማድረስ የሞከሩ ቢያንስ 35 ተዋጊዎችን መግደሉን ሚኒስቴሩ አስታውቋል። ፕሬዚዳንት መሐሙድ አልሸባብ የሚያደርገውን ተከታታይ ጥቃት እና ግስጋሴ ያጣጣሉ ሲሆን አልፎ አልፎም በጦር ሜዳ የሚገጥሙ ሽንፈቶች የሚጠበቁ ናቸው ብለዋል። አክለውም መንግስታቸው ታጣቂዎቹን ለማሸነፍ ቆርጦ መነሳቱም ገልጸዋል። አሜሪካ በምዕራብ የመን ባደረሰችው የአየር ጥቃት በደርዘን የሚቆጠሩ ሰዎች መሞታቸው ተዘገበ። አሜሪካ በምዕራብ የመን የነዳጅ ወደብ ላይ ባደረሰችው ጥቃት በደርዘን የሚቆጠሩ ሰዎች መሞታቸው ጋዜጣ ፕላስ ዘግቧል። የዩናይትድ ስቴትስ ጦር በምዕራብ የመን የሚገኝ የነዳጅ ወደብ ዛሬ በተደጋጋሚ ምልልስ ያጠቃ ሲሆን ይህም ጦሩ በሀውቲ አማጽያን ላይ እየወሰደ ያለው እርምጃ አካል እንደሆነ ተናግረዋል። ከሁቲ ጋር ግንኙነት አለው የሚባል አልማሲራህ የተባለ የዜና ምንጭ እንደዘገበው በአየር ጥቃቱ 38 ሰዎች ሞተዋል፣ 100 ሰዎችም ቆስለዋል ብለዋል። የትራምፕ አስተዳደር ከመጋቢት ወር አጋማሽ ወዲህ በሁቲዎች ላይ ከጀመረው ዘመቻ አሁን በየመን የደረሰው ጥቃት ዘግናኛው ብሎታል በዘገባው። የአሜሪካ አየር ኃይል በነዳጅ ወደቡ ላይ ቢያንስ 14 የአየር ድብደባዎችን መፈጸሙን አልማሲራ ስማቸው ያልተጠቀሰ የሀገር ውስጥ ምንጮችን ጠቅሶ ዘግቧል ሲል ጋዜጣ ፕላስ አስነብቧል። አሜሪካ እርምጃው የወሰደችው የነዳጅ ወደቡ በኢራን ለሚደገፉት የህት አሸባሪዎች የነዳጅ ምንጭ ነው በማለት እንደሆነም ተገልጸዋል። የዩክሬን መንግስት ከአሜሪካ ጋር የማዕድን መግባቢያ ስምምነት መፈራረሙን አስታወቀ። የኢኮኖሚ ሚኒስቴሯ ዩሊያ ሲቪረደንኮ የፍላጎት ማሳያ ስምምነት ላይ በመደረሱ ለኢኮኖሚ ሽርክና ስምምነት መንገድ ጠርጓል ብለዋል። የመጨረሻው ስምምነት ለዩክሬን መልሶ ግንባታ የኢንቨስትመንት ፈንድን እንደሚያካትትም ገልጸዋል። የአሜሪካ ባለስልጣናት ስምምነቱ በሚቀጥለው ሳምንት መገባደጃ ላይ ሊጠናቀቅ እንደሚችል ያላቸው ተስፋ ገልጸዋል። ዶናልድ ትራምፕ በየካቲት ወር በዋይት ሃውስ ከዩክሬኑ ፕሬዚዳንት ዘለንስኪ ጋር በጋዜጠኞች ፊት የገቡት ውዝግብ ድርድሩን ለጊዜው ጎትቶት ቆይቷል። ሲቪራ ደንኮ የመግባቢያ ስምምነት መደረሱን በኤክስ ገጻቸው ላይ ቢያሳውቁም ተጨማሪ ዝርዝር ጉዳዮችን ይፋ አላደረጉም። የእሳቸውና የአሜሪካ የገንዘብ ሚኒስተር ስኮት ቤሴንት በተናጠለ የተፈራረሙባቸው ፎቶዎች አካተው ለጥፈዋል። ለኢኮኖሚያዊ አጋርነት ስምምነትና ለዩክሬን መልሶ ግንባታ የኢንቨስትመንት ፈንድ ማቋቋሚያ መንገድ የሚከፍተውን የማዕድን መግባቢያ ስምምነት ከአጋራችን አሜሪካ ጋር መፈራረማችን ስናበስር በደስታ ነው ሲሉ ሲቪረደንኮ ጽፈዋል። የፊርማ ስነ ስርዓት የተካሄደው ከቤሰንት ጋር በተደረገ የበይነ መረብ ግንኙነት ሲሆን የስምምነቱ ዝርዝሮች ጉዳይ ላይ እየተሰራ ነው ብለዋል። ቀደም ሲል የተስማማንበት ነገር ነው። ፕሬዚዳንት ዘለንስኪ እዚህ በነበሩበት ጊዜ የመግባቢያ ስምምነቱ ነበረን። በቀጥታ ወደ ዋና ጉዳይ ነው ያመራ ነው የሰማኒያ ገጽ ስምምነት ይመስለኛል እሱ ነው የምንፈርመው ብለዋል። ፕሬዚዳንት ዶናልድ ትራምፕ ከጣሊያኗ ጠቅላይ ሚኒስተር ጆርጂያ ሜሎኒ ጋር በሰጡት ጋዜጣዊ መግለጫ ወቅት ስለ ስምምነቱ ፍንጭ ሰጥተዋል። በመጪው ሐሙስ ይፈረማል ብዬ የምገምተው የማዕድናት ስምምነት አለን። እናም ስምምነቱን አክብረው ይሰራሉ ብዬ ገምታለው። ስለዚህ የምናየው ይሆናል። በዚሁ ዙሪያ ግን ስምምነት አለን ብለዋል። ዋይት ሀውስ የስምምነቱን ጊዜና ይዘት በተመለከተ ተጨማሪ ዝርዝር ጥያቄ ቢቀርብለትም ምላሽ አልሰጠም ሲል ሮይተርስ የዜና ወኪል ዘግበዋል። ስምምነቱ አሜሪካ የዩክሬን ወሳኝ ማዕድናት እንዲሁም ነዳጅና ጋዝ ማግኘት የሚያስችላት አንድ እርምጃ ነውም ተብለዋል። ለዩክሬን መልሶ ግንባታ የኢንቨስትመንት ፈንድ እንደሚቋቋምና በኪየቭና ዋሽንግተን በእኩል ሁኔታ እንደሚተዳደር ቀደም ሲል የወጡ ዘገባዎች አመላክተዋል። ፕሬዚዳንት ዘለነስኪ ከሩሲያ ጋር የተወሳቅ ስምምነት ሊደረስ አገራቸው ከአሜሪካ የደህንነት ዋስትና እንድታገኝ ስምምነቱን ለመጠቀም ተስፋ አድርገው ነበር። ሆኖም በየካቲት ወር በዘለነስኪና ትራምፕ መካከል በዋይት ሃውስ በይፋ በገቡበት ውዝግብ ምክንያት እቅዱ ውድቅ ተደርገዋል። በመጨረሻም የእስራኤል ወታደሮች ጦርነቱ ቢያበቃን በጋዛ የጸጥታ ቀጠናዎች እንደሚቆዩ ተገለጸ። የእስራኤል መከላከያ ሚኒስተር በጋዛ የሚካሄደው ጦርነት ካበቃ በኋላ የሀገሪቱ ወታደሮች ሰፊ ስፍራዎችን በመያዝ በአቋቋሙት የጸጥታ ቀጠናዎች እንደሚቆዩ ተናግረዋል። ሚኒስትሩ እስራኤል ካትዝ ቀጠናዎቹ እስራኤላውያንን ከማንኛውም ጊዜያዊ ወይም ዘላቂ ጥቃት ለመከላከል እንደደጀን እንደሚያገለግሉም ተናግረዋል። አክለውም እስራኤል ዳግም በጋዛ የምትወስደውን ወታደራዊ እርምጃ አጠናክራ ከቀጠለች ከሶስት ሳምንታት ወዲህ በቁጥጥሯ ስር የገባውን የፍልስጤም ግዛት አስር በመቶ ጨምረዋል ሲሉም ተናግረዋል። የመከላከያ ሚኒስትሩ ሐማስ ታጋቾችን እንዲለቅ ግፊት ለማድረግ በጋዛ ላይ የተጣለው የሰብአዊ እርዳታ እገዳ እንደሚቀጥልም ተናግረዋል። የተባበሩት መንግስታት ድርጅት እስራኤል ወደ ጋዛ ማንኛውም ሰብአዊ እርዳታ እንዳይገባ ያስቀመጠችው እገዳ አስከፊ መዘዞችን እንደሚኖሩትም አስጠንቅቀዋል። ሮቡ ዕለት ድንበር የለሽ ሐኪሞች ማህበር የእስራኤል የሰብአዊ እርዳታ እገዳ ያስከትለውን ተጽዕኖ በመግለጽ ጋዛ የፍልስጥማውያን እና ለእርዳታ የሚመጡ ሰዎች ሁሉ የጅምላ መቃብር ሆናለች ብለዋል። በጋዛ የሚገኘው የበጎ አድራጎት ድርጅት የአደጋ ጊዜ አስተባባሪ አማንዴ ባዝሮሌ ጋዛ ውስጥ በጠቅላላው ህዝብ ላይ የደረሰውን ውድመትና መፈናቀል በየደቂቃው እያየን ነው ብለዋል። በሐማስ የሚመራው የጤና ሚኒስቴር ጦርነቱ ዳግም ከጀመረበት መጋቢት 18 አንስቶ በጋዛ ከ1650 በላይ ሰዎች መሞታቸው አስታውቀዋል። በጋዛ የሚገኙ ሆስፒታሎች ኃላፊዎች ረቡዕ ዕለት እስራኤል ባደረሰችው ጥቃት ቢያንስ 24 ፍልስጤማውያን መገደላቸው ተናግረዋል። ከሟቾቹ መካከል የአንድ ቤተሰብ አባላት የሆኑ አስር ሰዎች የሚገኙበት ሲሆን አብዛኞቹ ህጻናትና ሴቶች ናቸውም ተብለዋል። የተባበሩት መንግስታት ድርጅት 69 በመቶ የጋዛ ግዛት የእስራኤል ወታደሮች ነዋሪዎች አካባቢያቸውን ለቀው እንዲወጡ ትዕዛዝ የሰጡባቸው መሆናቸውም ተናግረዋል። ወደ 500 ሺህ የሚጠጉ ሰዎች እንደ አዲስ የተፈናቀሉ መሆናቸውን የገለጸው ድርጅቱ የሚሄዱበት ደህንነቱ የተጠበቀ ቦታ የለም ብለዋል። የእስራኤል መከላከያ ሰራዊት በሰሜንና በደቡብ ወደ ተለያዩ አካባቢዎች ባደረጋቸው ዘመቻዎች በመቶዎች የሚቆጠሩ አሸባሪዎች መግደሉንም አስታውቋል። ሰራዊቱ ደቡባዊ የራፋ ከተማን ካገራቦቿ ካንዮኒስ የሚለይ አዲስ ወታደራዊ ቀጠና የመሰረተ ሲሆን ሰላሳ በመቶ የጋዛን ክፍል የደህንነት ቀጠና ሲል ሰይመዋል። ረቡዕ ዕለት እስራኤል ካትዝ መንግስታቸው ቀዳሚ ትኩረቱ በሐማስ ቁጥጥር ስር የሚገኙት ሁሉንም ታጋቾች ለማስለቀቅ የተቻለውን ሁሉ ጥረት ማድረግ መሆኑን ገልጸው በመቀጠል ደግሞ ሐማስን ለማሸነፍ የሚያስችል መደላድል መፍጠር ነው ብለዋል። አክለውም ከዚህ በፊት ሲደረግ ከነበረው በተለየ የመከላከያ ሰራዊቱ ባጸዳቸውና በቁጥጥር ስር ካዋላቸው አካባቢዎች እየወጣ አይደለም ብለዋል። የእስራኤል ጦር በጋዛ ውስጥ በጠላትና በማህበረሰቦቻችን በእስራኤላውያን መካከል ለሚከሰቱ ጊዜያዊ ወይም ዘላቂ ሁኔታዎች እንደደጀን ሆኖ ለማገልገል በሊባኖስና ሶሪያ እንዳደረገው በጸጥታ ቀጠና ውስጥ ይቆያል። ሐማስ በማንኛውም ቋሚ የተኩስ አቁም ስምምነት ውስጥ የእስራኤል ጦር ከጋዛ መውጣት እንዳለበት አሳስበዋል። ረቡዕ ዕለት ሬተርስ የዜና ወኪል ቡድኑ ጦርነቱን ለማስቀም ሙሉ ለሙሉ ለቀው ለመውጣት የተጣለውን የሰብአዊ እርዳታ እገዳ ለማንሳት እና መልሶ ግንባታ ለመጀመር እውነተኛ ዋስትና የማይሰጥ ማንኛውም ስምምነት የፖለቲካ ወጥመድ ይሆናል ማለቱም ዘግበዋል። የበርካታ ታጋቾች ቤተሰቦች የሚወክለው ዘ ሆስቴጅ ኤንድ ሚሲንግ ፋሚሊስ ፎረም ኢን እስራኤል የካትዝ እቅድ ቅዠት ብሎታል። ከሁሉም ነገር በፊት ታጋቾች እንደሚለቀቁ ቃል ገብተው ነበር። በተግባር ግን እስራኤል ከታጋቾቹ ከማስለቀቅ ይልቅ ግዛቶችን ለመያዝ እየመረጠች ነው ብለዋል። አንድ ግልጽና ተግባራዊ መፍትሄ አለ። ጦርነቱን አቁሞ ቢሆን ታጋቾችን ለማስለቀቅ መስማማት ሲልም በመግለጫው ላይ ተናግሯል። በቅርቡ የእስራኤል ተጠባባቂ ኃይሎችና የቀድሞ ወታደሮች በፈረሙት ግልጽ ደብዳቤ ላይ መንግስታቸው ሐማስን ከመዋጋት በፊት ታጋቾች ማስለቀቅ እንዲያስቀድም ጠይቀዋል። ካትዝ እስራኤል በጋዛ ማንኛውም የሰብአዊ እርዳታ እንዳይገባ የጣላቸው እገዳ እንደምትቀጥልበትም ግልጽ አድርገዋል። እስራኤል እንደ አውሮፓውያን አቆጣጠር ከመጋቢት ሁለት ጀምሮ ወደ ጋዛ ማንኛውም ምግብ፣ መድኃኒትና ሌሎች ቁሳቁሶች እንዳይገቡ አግዳለች። የእስራኤል ፖሊሲ ግልጽ ነው። ምንም አይነት ሰብአዊ እርዳታ ወደ ጋዛ አይገባም ብለዋል። የተባበሩት መንግስታት ድርጅት ተቋማት የእስራኤል መንግስት በተኩስ አቁም ወቅት 25000 እርዳታ የጫኑ መኪኖች ወደ ጋዛ በመግባታቸው ምንም አይነት የእርዳታ እጥረት የለም ማለቱም ተቃውመዋል። አክለውም እገዳው የዓለም አቀፍ የሰብአዊ ሕግጋት እንዲጥስ እንደሚችልም ጠቁመዋል። የተባበሩት መንግስታት ድርጅት የሰብአዊ አጋሮች ለተፈናቃዮች መጠለያነት የሚያገለግል ድንኳን አለመኖሩን እንዲሁም ከፍተኛ የሆነ የተመጣጠነ ምግብ እጥረት እየጨመረ መምጣቱን በመግለጽ በመጋቢት ወር ተጨማሪ ምግብ የሚያገኙ ሕጻናት ቁጥር ከሁለት ሶስተኛ በላይ ቀንሷል ብለዋል። ባለፈው ጥር ወር በእስራኤልና በሐማስ መካከል በተደረሰው የተኩስ አቁም ስምምነት መሰረት 33 ታጋቾች ሲለቀቁ 1900 ፍልስጤማውያን እስረኞች ወደ ጋዛ እንዲመለሱ ተደርጎ ነበር። በተጨማሪም እርዳታ ወደ ጋዛ ሰርጥ እንዲገባ መደረጉም ይታወሳል። ነገር ግን የሁለተኛው ዙር የተኩስ አቁም ስምምነት ድርድር ሳይጠናቀቅ እስራኤል በጋዛ የምታደርገውን ወታደራዊ ዘመቻ በድጋሚ በወርሃ መጋቢት ጀምራለች። እስራኤል ባለፈው መጋቢት ድጋሚ በጀመረችው ወታደራዊ ዘመቻ ምክንያት 1630 ሰዎች የተገደሉ ሲሆን በአጠቃላይ ባለፉት 18 ወራት 51 ሺህ ሰዎች መገደላቸው በሐማስ የሚመራው የጋዛ ጤና ሚኒስቴር አስታውቋል። ሐማስ በአውሮፓውያኑ ጥቅምት 7 2023 በእስራኤል ላይ ጥቃት ፈጽሞ 1200 ሰዎችን በመግደል 251ን አግቶ ከወሰደ በኋላ ነው እስራኤል በጋዛ መጠነ ሰፊ ወታደራዊ ዘመቻ ማካሄድ የጀመረችው። በጥር 19 በጀመረው የተኩስ አቅም ስምምነት 1.9 ሚሊዮን ተፈናቃዮች ወደ መኖሪያቸው አካባቢያቸው ተመልሰው ነበረ። አንድ የፍልስጤም ከፍተኛ ባለስልጣን ማክሰኞው ዕለት ለቢቢሲ ሐማስ በሕይወት ካሉት የእስራኤል ታጋቾች መካከል ግማሹን እንዲለቅና ትጥቅ እንዲፈታ ለስድስት ሳምንታት የሚቆይ የተኩስ አቁም ስምምነት ለማድረግ የቀረበለትን ጥያቄ ውድቅ ማድረጉን ተናግረዋል። ረቡ ዕለት ለእስራኤል ጠቅላይ ሚኒስተር ጽህፈት ቤት ቅርብ የሆኑ ምንጮች ለሐሬትዝ ጋዜጣ እንደተናገሩት እስራኤል እስካሁን ድረስ ከሐማስ ይፋዊ ምላሽ አላገኘችም። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለት አርብ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስታደምጧቸው የቆያችሁ ይመስሉ ነበር። እስካሁን ከእኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷቸው የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለውዲቷ ኢትዮጵያ።